እኔ ሰው እንዲወደኝ አልሞክርም። እኔ እኔ ነኝ። በዛ መንገድ ከወደርሽ ደስ ይለኛል። ሰው እንዲወደኝ ብዬ አላስመስልም። በትክክለኛው መንገድ ከወደዳችሁኝ ደስ ይለኛል። ቀብራራውና ንግስቷ ዛሬ ሮማንቲክ ሆነው አልመጡም ጋይስ ኧረ ደስ ሲል። በረንዳው ለዚህ ለዚህ ለሮማንቲክ በጣም ምርጥ ቦታ መርጣል፣ ቡቡ ማለት ነው። ሰላም ጤና ይስጥልን የኛ የተከበራችሁ ውድና የተከበራችሁ ቤተሰቦቻችን፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያንቺ ጭማሪ ቅንብር ምን ነው ደግሞ፣ ምታሽቃብጡ ትሉኛላችሁ። ለዛሬ ደግሞ ለዛሬ ፎቶዋቸው ደግሞ ታዲያ እኔም ልስራ እንጂ የሚገባኝን ነገር አድርጌ ቢያንስ ለምን ሰብስክራይብ አታደርጉኝም? ለምን ላይክ አታደርጉኝም ብዬ ልከራከር አይደል ቤተሰብ። ዝም ብዬ ሰው ፎቶ ለጥፌ እንደዚህ እንደዚህ ከማለት እንደዚህ ቢሆንስ፣ ምሳሌ በተግባር እንደወንድሜ ትላላችሁ አይደል ጋይስ። ብዙ ጊዜ ያሄሚ ፎቶ ለጥፌ ስር ያለሽ እንዴ የቡቡን የሚናገረ ሰው የለም። ለምንድን ነው ጋይስ? ጥዬ መልስ መልሱልኝ፣ ኮመንት ስር እና በጣም ግርም ይለኛል። ሰ ዛሬ እንግዲህ ይሄ ሮማንቲክ ማለት ነው ይገባቸዋል። በጣም ማለት ነው በጣም በጣም በጣም ከሚባለው በላይ በጣም ያምራል። በባለፈው እንግዲህ እህታችን ገንዳ ይሁን ምን ይሁን ስትይ የሚቀድመው እንደዚህ ነበረ ማለት ነው። ሶ ባይዘው የገንዳውንም ማድረግ ይችላሉ። አሁን ምንም አይከለክላቸውም። ምርጥ ቤት ተከራይተዋል። ሆ ማይቃድ ገዝተዋል። ገዝተዋል በሉ ብላቸዋል። እንዳፍ እንዲሆንላቸው ገዝተዋል ብላችሁ አውሩ አንዳንዶቻቸው እሺ። ከዛ ደግሞ አንቺ የምታወሪ ወሬ ሰው ሲል አልሰማንም እና ጆሮቸው ያልሰማ እንደሆነ እኔ የደረሰኝን እኮ ነው የምናገረው፣ አይደል እንዴ? የደረሰኝን ያየውትን ቃል በተግባር ነው። ቡቡዬ ምንም አይዋሽም። ምንም ነገር የማያደርገውን ነገር አይናገርም። የማይፈጽመውን ነገር አይዋሽም። ሶ ተትናንት ወዲያ ቲክታክ ላይ በሀይሚ ቤት ሰርፕራይዝ አደረጋችኋለሁ አለ። ፕራንክ ነው ስንለው አይ ፕራንክ አይደለም አለ። ሌላ ሰው ቢሆንስ አይናገርም ቴራር በቴራር ነበር የሚያደርጋችሁ። ቡቡዬስ ምንም አላለም። ይችን ቃል ብቻ የተናገረው እንደ ተናገረው ተጣድፎ ይኸው ደስ የሚል ግቢ ያሳየን በጣም በሚያምር ሁኔታ በእውነት አሁን ቦታችሁን ይዛችኋል። ቅመሟ ማለት ነው ሁሉ ጊዜ ደግሞ ይችን ቀሚስ ስትለብስ ማለት ነው እንደዚህ አይነት አበባ ትሰጣለች። ጋይስ ከዚህ በፊት ማለት ነው መኪና ሰፕራይዝ ስትደረግ ይች መሳይ አበባ ተገዝቶላት ነበር። ባይዘወይ ማለት ነው ታይሚ አበባዎችን ወዴት ነው የምትጠያቸው? አሳየን አድርቀሽ ማለት ነው የሆነ እንደዚህ ትልቅዬ የአዋ ማስቀመጫ ሳህን አለ እና እያደረቀሽ፣ እሱ ላይ ማለት ነው። ቆንጆ ነው፣ ሽታው ያምራል። እዚህ አረብ ሀገር እንደዛ ነው የሚያደርጉት እና እንደዛ ብታርጊ በጣም ጥሩ ነው ብዬ አስባለሁ። ያው ደግሞ አንዳንዶቻችሁ ምን አገባሽ ማለታችሁ ስለማይቀር እኔ የራሴን አመለካከቴን ከመስጠት ወደ ኋላ እልም። ዛሬ ግን ማለት ነው ደስ በሚል በካፕል በካፕል ጀምረውታል። እንግዲህ ጨርሱት፣ ሞራል ሁኑ እናንተ ማለት ነው። ይሄ ካፕኬት ተመጭጧችሁ አንዴ ታስረግዛላችሁ። አንዴ ሻይ ቡና በሉ ትላላችሁ። አንዴ ምን ትላላችሁ? በነገራችን ላይ ከካብኬት ውስጥ ማለት ነው በጣም የሚያምሩትም እነ ብሩኬ ናቸው። እናንተ አቀናብሯቸው በተለይ ደግሞ ሀይሚን መስቀል ሲያስይዟት ምናምን። ግን እናንተ በመስቀላችን አትጫዋቱ፣ እግዚአብሔር ነው የምላችሁ። እንዴ በቃ እግዚአብሔር የፈቀደ ጊዜ መስቀልን የመያዝ ቻንሷ ትንሽ አሁን ላይ ባሉበት ሁኔታ ተው አይፈቀድም እኮ መስቀል ለማንም እኮ በጃ አይያዝም ይሳለማል ቢያንስ እንጂ። እናንተ ግን በጃ ያያዛችሁ ምናምን ምናምን ብቻ ይሁን ምንም ማለት አይደለም። ለማንኛውም ማለት ነው፣ ዛሬ የመጣውበት ዋነኛ አላማዬ የኔም ዝግጅት ይሄን ይመስላል። አያምርም? አልወደዳችሁትም? ደስ ይላል። ደስ በቃ የነሱ ደስ ሲለኝ እኔ ደግሞ ለሞራላቸው ጨመርኩላቸው። ባይ ዘ ወይ፣ ይሄ ትናንትና ያሳየን በረንዳ ላይ ያለው አካባቢ እዛ ይመስለኛል። ዞሮ ዞሮ ማለት ነው አራት ልጆች ሳይመጡ ሀይምዬ ፏፍሽ በይ በባለፈው እኔ የዛን አርጅቼ አምስት ልጅ ወልጄ ከዛ በኋላ ሜካፕ ቀባለሁ ምናምን ከዛ ብሩኬን አስቀንዋለሁ፣ ብለሻል ያንን ነገር ድሌት አድርጊውና ማለት ነው። አሁን አሁን አይ ብሩኬን ማስቀናት አይደለም፣ ምላችሁ ጋይስ አይ ብሩኬን አታስቀኝ ነው አታስቀኙ ግን፣ አንዳንዴ ፕራንክ ጨለል አድርጊው፣ አንዳንድ ጊዜ ሳይበዛ ማለት ነው። አሁን አብራችሁ ስለሆናችሁ ብሩኬ ራት ተጋብዣለሁ ምናምን ብለሽ አጭር ቀሚስሽን ድርቅና አድርገሽ ታኮ ጫማሽን አድርገሽ ማለት ነው፣ ከፎቅ ታች ድረስ ወርደሽ፣ ወይኔ ለወንድሜ ግን እንደዚህ መመኘቴ አላናድድም። አይ ግን ፕራንክ ነው፣ ምን ችግር አለው? አዳን እንዴ ጋይስ፣ አትቀየሙኝም ብዬ ተስፋ አድርጋለሁ። ፕራንክ ነው እና አሁን ለሃይሚ ማለት ነው ጥሩ ጥሩ አይዲያ አቀብሏል። ለሃይሚም ለብሩኬ ባይዘወይ ማለት ነው ብሩኬ እራትክም ቁርስህም ፕራንክ እንደሆነ ማወቅ አለብህ። እስካሁን በኋላ ማለት ነው። ይህ ጥርጥር የለውም፣ ድርድር የለውም። ስራ ነው። ምንም ችግር የለውም። ደግሞ በኋላ ምን አገባሽ ይህ እንዳትሎ ስራ ነው። ትስራ እንደዚህ ብላ ታሰራች። መኖር አይቻልም፣ መኖር አይቻልም። ስለዚህ ኑሮውም ኑሮ ነው። እነሱም ፋስት ሆነዋል። ይመቻቸው። እኔ በጣም ነው የተመቹኝ እስካሁን በማየው ነገር በጣም ደስተኛ ነኝ። እኔ እግዚአብሔርን ነው ምላችሁ። ዛሬ ደግሞ ያደረጉት ማለት ነው የሁሉም ሰው ጥያቄ ነበር። ካብኬት ላይ በጣም ታቀናብሯቸው ነበር። በእንደዚህ አይነት ሙድ ግን እነሱ እስኪ እንታገዝ፣ ትንሽን ቆይ በሚለው ነው የቆዩት። ዞሮ ዞሮ ዛሬ በአዲስ ቪዲዮ መጥተዋል። ብሩኬም እንደምታዩት አይኖ ተሽሎታል ብለን ተስፋ እናደርጋለን። ደህና ነኝ ብለዋል። ቀጠሮ አስይዞ ሆስፒታል ትናንት ሲሯሯጦብን ነበር። እንግዲህ የኛ ጀግኖች እንደዚህ ነው እንጂ አለምን ቀጥ አርጓት በፍቅር እንዴ ይመቻችሁ። ሲቀጥል ደግሞ ሲቀጣጥል ጥንቸሎችን ሲዘቀዝቁ ነበር። እናንተ ተዋ፣ ዘቅዝቁባት። ቅመሟን፣ ይከፋታል። እንዴት እንደምትወዳቸው አላያችሁም? ትናንትና ወይኔ ልጆቼ ስትል አሰማችሁ። ስለዚህ ተውጉ፣ ተረጋጉ። ሁሉም በጊዜ ይሆናል። እንዲህ ልጅ እኮ ጭቃ አይደለም አይድቦ ለቦልም ማለት ጊዜ ያስፈልገዋል። ምን አስባችሁ ነው? ጥንቸሏን እኮ ብሩኬ ሄዶ በብሩ ነው ግዝት ታርጎ የመጣው። ብር ስላለ በብር ልጅ እኮ በብር አይገዛም እንዴ! ምን አስባችሁ ነው? ልፋት አለ ጦርነት አለ ገና ግብ ግብ አለ ከዛ በኋላ ነው ልጅ የሚመጣው እንጂ እናንተ ገና ከሆኑ ጥንቸሎቹን ዝቅዝቅ ብሩኬ አራት ልጆቹን አምጣቸው ቅመማ ውለጃቸው አራት ልጆቹን ብለው ቀንትኖቹን ዛሬ ዝቅዝቅ አድርጓቸው ባይስ እንዴ እናንተ ግን ቃል ነው የምናስገባቸው የብሩኬና የሀይሚ ልጆች ሲመጡ ማለት ነው። ብዘቀዝቁ በስመ አብ ወልድ መንፈስ ቅዱስ። በጣም ነው የምታስጠሉት የዛ ሰዓት ማለት ነው። ጠላቶች መቼስ አጠፉ መቼስ። እስከዛ ድረስ የትሄዳላችሁ ጥኖር አላችሁ እና አደራችሁን፣ አደራችሁን የብሩክና የሀይሚን ልጆች አደራ እንዳዘቀዝቁ ዛሬ። ጥንቸሎቹን ዝቅዝቅ። ብሩኬ፣ አራት ልጆቹን አምጣ። ጥንቸሎቹን ዝቅዝቅ። እንዴ እነሱ ወዷቸው እኮ ነው። ሀይሚ ወዳቸዋለች። ስለዚህ ምንም ችግር የለውም። የሚቀልቡት እነሱ የሚንቆጣጠሯቸው እነሱ። እናንተ ምን አገባችሁ? ምን ቤት ናችሁ እንዴ? ስለዚህ ለአራት ልጆቹ ጊዜ ያስፈልጋል ጊዜ ያስፈልጋል። ከዛ ከጊዜም ደግሞ ፈጣሪ ፍቃዱ ሲሆን እግዚአብሔር ከላይ ሲባርክ ሲፈጥር ነው እንጂ ዝም ብሎ እንደ ጭቃ አይድበለበልም። ወይም ደግሞ ልክ እንደ ጥንቸሎቹ ተገዝቶ አይመጣም። አራት ልጅ እ ገና እንጃሱንም አሱንም ብሩክ ይሁ ወገቤን ወገቤን እያለ ነው በታ እንድትሉ ብዬ ነው። እሺ ደግሞ እና አደራ፣ በምድርም በሰማይም አራት ልጆቹ ሳይወለዱ ወገቤን ወገቤን፣ እኔ ያልሰማሀም ወንድሜ፣ ይመቻቸው። እውነት የምሬ ነው እንዴ፣ ቀልድ የለም። ምክንያቱም በባለፈ ቀለበት ያደርግላ ወይኔ ወይ ወገቤ ስሰምቸዋለሁ፣ ባዘ ወይ ሶፋ ላይ ስለሚተኛ ነው ብዬ ነው ያሰብኩለት። እኔ እኔ አልደብቅም። እና ታዲያ አራት ልጅ በነጻ ይገኛል እንዴ? ለመልፋት ነው ላብ ጠፍ አድርጎ እንደዛ ነው የሚገኙ። ካልበለዚያ አይገኝም። ስለዚህ ጠንቸለ ድራዝቁዝቁ በጊዜ የሚደርስ ነገር ነው። ጋይስ ለማንኛውም ይመቻችሁ፣ ይህን ቪዲዮ ዘና ፈታ በሉበት። እናመሰግናለን። በጣም አድርገን ነው የምንወዳቸው የጨረቃ ፋሚሊ። እንደዚህ ተደስታችሁ ስላየናችሁ እድሜያችሁ በሙሉ ማለት ነው በደስታ የሚመጡት አራት ልጆቹ በፍቅር በቃ፣ እንዴት በምን ልበላችሁ? እነሱ ሲመጡ ደስ ይላል። እና ደግሞ አብሯቸው የሚኖረው ሰው በጣም አስጨንቋቸዋል። ምን ችግር አለ ይመጣል ሲመጣ አይተ ነው ጸባዩን አይተ ነው ካልተመችን ሃይሚ ብሩኬ ድሌት አድርጉልን ሄኖክ እንደሞ እናንተ ለምንድን ነው የጠላችሁት እየጣላችሁት ኧረ ተወ ኖር ነው ባለፈው እኮ የተሰጠውን ካራክተር ነው የተሰራ የሰራው ሄኖክ አይሆን እንጂ ሌላ ሰው ማንም ሰው ይቀመጥ ሄኖክ ምን አደረጋችሁ ምንም ያደረገው ነገር የለም የተሰጠውን ካራክተር ነው የሰራው በነገራችን ላይ ባይዘው እነሱ ጀማ ውስጥ ማለት ነው ሚያምኑትን የሚያምኑትን ያመኑትን ሰው ነው የሚያመጡት ሚፍታህ ለምትሉ ሰዎች ሚፍታህ እንደው ለጊዜው ይመጣ እንደሆነ አላውቅም እንጂ ሚፍታህ እኮ እራሱ ነው የቻለ ኪችን ካቢኔት ኪችን ምንድን ነው ኪችን ምንድን ነው ማንንም እየወሰደ ምግብ ያስተምር የለን ቤት እኮ አለው ሚፍታህ ለምንድነው የሚመጣው እረፍት ነው እንዲ ለነገሩ የእነ ሀሚ ቤት ዱባይ አይደል እንዲ እንደዛ ከሆነ ይመጣል። እኔ ግን ብፄ ነው የሚመስለኝ፣ አለምንም ጭቅጭቅ ሀብ ከመጣማ። አንዴ እናንተ ደግሞ ነገር አለ የሆነ ኮሽታም ሲመጣ እናቴ ኩርኩም እያደረገ ሀብማ አያስቀምጣቸውም። ሀብ መምጣት የለበትም። ሀብ ለጥየቃ ብቻ ይምጣ። ምክንያቱም የሆነ ጥፋት ካጠፉ ብሩጌንም ሀይሜንም ኩርኩም አይቀርም፣ አይቀርም ሀብ ጋር የምሬ ነው። ለምን ለማንኛውም ቤተሰቦች እናመሰግናለን። ዘና በጣም እንደምትሉ ተስፋ አደርጋለሁ። ባይ ባይ። ወዳችኋለሁ። ማታ እንገናኝ።